ገብረ ጻዲቅን ለመቀየ ቆይስ ገብረ ጊዜ አንተ ሞጣ ነው ስም ሞጣ ቀረኝ፣ የሆነ ስም። እኔማ እኔ ማማሩ፣ መንግስቴ፣ አዳም የመባል ሁልጊዜ እኮ እናገራለሁ። እኮ ታዲያ እናገራለሁ። ኖ ኖ፣ እኔ እኮ እናገራለሁ፣ ደብቄም አላውቅም። ማንም ሰው ይናገራል ስለ እኔ ስም። እኮ እኔ ሁልጊዜ እናገራለሁ። ማማሩ እንደምባል እኮ እኔ እናገራለሁ። አንተ ደግሞ በቪዲዮም ትወጣለህ። እኔ በቪዲዮ እወጣለሁ። አሁን ችግል ጆከር በቪዲዮ አይወጣም። እሱ በቪዲዮ የማይወጣበት ምክንያት ለምንድን ነው? ብዙ ጥናቶች አሉ። ምን አይነት ምን ሰርቶ ጆከር ምን ሰርቶ? ከስድብ ውጭ ምን ሰርቶ? የኔን እናት ከማዋረድ ውጭ ምን ሰርቶ? አንተን ባለፈው ሰግስ እየሰደበ አይደለም? ጥሩ፣ ምን ሰርቶ? ጆከር ምን ሰራ? ይሄን ንገር ለህዝቡ። ሞጣ አንተ ትልቅ ፖለቲከኛ ነህ፣ እንደ አንድ ትልቅ ፖለቲከኛ አድምጠህ በኋላ ሀሳብ መስጠት አለብን እንጂ አፋፋችን ላይ መቆም የለብን። አልቆምኩም። እንደየጠየቅን ነው የምንሄደው። የአንተን ሀሳብ ብቻ መሸከም የለብንም እኮ ወል በኋላ ንሰው እስኪ አንተ እናትና አባቱን አውቃለሁ ስትል ወላሂ ለአዚም በል። እኔ አባትና እናቱን እኮ አላውቅም አልኩ። እኔ በነገራችን ጆከር አማራ ነው ስትል ወላሂ ለአዚም በል። ወላሂ ለአዚም ጆከር አማራ ነው እና እናትና አባቱን ሳታውቅ እንዴት ወላሂ ለአዚም ትላለህ? አየህ፣ አምላክ የእናንተ መቀለጃ ነው። አምላክ የእናንተ የውሸታሞች መቀለጃው ነው። እናት አባትም አላውቅም ትልና ወላሂል አዚም አውቃለሁ ትላል። ምን ማለት ነው ይህ? ለምሳሌ ሞጣ አማራ ነው አማራ አይደለም ብሉኝ፣ አማራ ነው ብዬ እምላለሁ፣ ስለምተማመንብክ አማራ ስለሆኑ ነገር የለም። ዘሬን ሳታጠራ አቡ ለአንተ የሚጠቅም ልንገርም። ከዚህ በኋላ ሳውዲ አረቢያ አብረን ነበር፣ አብረን ነበር ነው አብረን የኖሩ ሰዎች ነው። እንዴት አላውቅም አብረን እንዴት አውቃለሁ? እናትና አባቱን ሳጣቅ እንዴት አድርገህ አወቅ ማራው አማራው ነው? አማራነት የተቀበልከው አንተ የምታሽቃብጠው ከተው? ማሽቅ አመጣ አይደለም። ተናገር በግምት አይቻልም። ሌሎች እስኪ ጆክ እኮ እናውቀዋለን ነው ያገራችን ልጅ ነው። እኔ ግን ማት ቪዲዮ ሰባት ቤቱን አስቆጥረናል። አብረን ያላወቀው ለምንድን ነው ደግሞ አማራ እናቱን ማዋረድ የገነንን ውርጋት እናት ናባቱን አታውቆም። ሞጣ ይኸውልህ፣ ትግሬም ናችሁ በሉት ምንም በሉት ከአማራ አይደለም። እኔ እኮ ይጣራል። ይኸውልህ፣ አቡ ይቅርታ፣ አቡ እኔ አከብርሃለሁ። እኔ ታውቀኛለ። ሰውን ከአከበርኩ አከበርኩ ነው። ለምሳሌ ጆከርን ብዙ ጊዜ የምከራከርለት እኔ ነው። ዳኘው አለ አማራ ነው ስላለ ዳኘን ደግሞ የምታውቀው ነው፣ በጣም የምናከብረው፣ በጣም የምንወደው አማራ ነው። በቃ አማራ ነው፣ በአማራነቱም ይሳደር ነው። ገብቷል አማራ ነው ስላለኝ፣ እኮ እኔ እኮ ጆከርን ደግፌ እናቴን ሰድቦ ምን አገባችሁ ብዬ አይታል የተከራከርኩለት እኔ ነኝ። ዛሬ ግን እኛ በፋኖች በኩል ስናጣራ ትክክል ነው፣ መርካታ ነው፣ ሰሜን ወሎ የተወለደው አባቱ መጤ አጋሜ ነው አለን ፋኖ። አዎ ይሄ ስህተት ነው፣ ይሄ ስህተት ነው። ይሄ አላውቅም እያልክ ትከላከላለህ። አንተ ትከላከል አቡ። ሞጣ አንድ ነገር ብ አንድ ነገር ልጨርስ ገባ አይደለም ሞጣ ጆከር የሀገራችን ልጅ ነው። ወንድማችን ነው። አማራ ነው። እናትና አባቱን ይጄ ከሌ ከሌ ብዬ ለመንገር አሁን ብጠይቅ አገኛቸዋለሁ። ግን አንድ ነገር እኔ ሞጣ ጆከርን አንተን አብረን አብረን የበላን ሰው ነው፣ ሰባት ዓመት አብረን የኖርንን በመቀጠል እኔ አንድ ነገር ነው የምናገረው የመጨረሻ እንዱ እንደ ጆከር ያለ ትግሬ ከፈለገ ከኖረ አንድ ሚሊዮን ትግሬዎች እንቀበላለን። አንቀበለው፣ ምንው ላየ ችግር? አንተ አሁን የአማራ ጋ አይቻልም። ራሱ አያቴ ራስ ማን ነው? ለምሳሌ ንጉሥ ሚካኤል ወይ ደሞ ራስ አሊ አያቴ ነው ብለሃል ብለሃል አላልክም? ለምን ዘሎ ወረዳል? ሌባ ሞጣ እራሱ አላወቅበትም። ቆይ ቆይ ቆይ ራሱ አቡ ዘሎ ወርዷል። ለምን ኦሮሞነቱን ይመጣበት ስለሆነ ነው። ራስ አሊ አያት፣ ቆይ ይቅርታ፣ ሁላችሁ ራስ አሊ አያቴ ነው ብሏል። አቡ ማለት ሻንቆ እያለ ነው እንደው የለጠፈው። እኔ አይደለውም እግዚአብሔር ምስክሬ ነው። ስምን ዝም ብዬ አንስቼ አልለጥፍም ለሰው። አቡን ልታከብሩ ትችላላችሁ፣ እኔም እንደ ሰውነት አከብሩ። አቡ ምን ብሎ ጻፍ፣ መቼ ለጠፈ መሰላችሁ? ተመልከቱ። የሱና የአባት ሻንቆን ፎቶ አድርጎ የኦሮሞውን የራስ አሊን ፎቶ ይዞ መጣ። እስኪ ጎበዝ ከታች ኮሜንት ላይ ንጉስ ሚካኤል ማን ነው? ራስ አሊ ነው አይደል? ራስ አሊ ኦሮሞ አይደለም። አቡ ራስ እውነታው ይወጣል። አሁን አቡ ምጠይቅ አንደኛ ሮመዳን ነው አይዋሽም። ሁለተኛ በሙስሊም ባህል አልኮል አይጠጣም። ሰክሮ ነው ብለሃል። ስለዚህ እናንተ እንዴት እንመል። ጥሩ፣ በመጀመሪያ የወረድኩት ስልክ ተደውሎብኝ ነው፣ የስራ ስልክ ስለሆነ ነው ምንም ማንንም ምፈራበት ታሪክ ስለሌለ። በመቀጠል መጠጥ ሙስሊም አይጠጣም። አዎ ክልክል ነው፣ ግን ሁሉም እምነቱ ያዘዘውን የሚተገብር ሙስሊም አለ ማለት አይደለም። ብዙዎቹ እስልምና እንዳለው ቢሆን ከባድ ነበር እና ስለዚህ ሃይማኖቱ መነገጃችሁ ነው፣ አይደለም ሃይማኖት፣ ሃይማኖተኞች አይደላችሁም ሃይማኖት አላህን አታምኑ ይጠቅናል ብለናል። ከድር ሊታመን አይችልም ማለት ነው። አንደኛ ሰካራም ነው፣ አንተ እንደነገርከን። ሰካራም ሰው ደግሞ በዚህ መድረክ ላይ ምስክሩ ነው ሊመጣ አይችልም። ለምን ለምን? ሀሳቤን አተረድኩ? በቃ ነዋ፣ ሰክሯል ብለናል። ሰክሮን የተናገርከው ካልከኝ አንድ ሰካራም ሰው ለምስክርነት አይበቃም። ጆከርንም እውነት ከሆነ ስሙን አጥፍቷል። እንደ እውነቱ ከሆነ ሰክሮን ሰካራም በመሆኑ ምክንያት አንድ ሰው ይሁን አንድ ሰው ጋር ስትጣላ ቅቤ አትቀባውም። ስትጣላ ያን ሰውዬ የምታበሽቅበትና ሰው ጋራ አህተ ጋራ የሚያስገባው ነገር ነው የምትናገረው። የስሜትም ስካሪውን የመጠጥም ስካሪውን ጆከር ማን ነው? ከድር ያለው ትክክል አይደለም፣ ትክክል አይደለም። ያለው ትክክል አይደለም። ትክክለኛ ሰውዬው አማራ ነው? ያማራ? እሺ ቡሉ በደኔ ቡሉ በደኔ ከነ ፎቶ ከነ መታወቂያው አምጥቶ ኦሮሞ ለመሆኑ አጋልጦታል። ያን ምን ትላል? ማን ነው አጋለጠ? ጆከር ከነ መታወቂያው ኦሮሞ ሆነ፣ ደግሞ ተሰውር ኦሮሞ አደርጋችሁ ከድርን ነው ከድርን ነው ጆከር ይቅርታ፣ ከድር ልል ነው ከድር ነው ምል ይቅርታ፣ ከድር ልል ነው ከድርን ነው ምል። መታወቂያውን አምጥጠው ይገርማል። እኔ ይቻለዋ ከድር ከነ ያ ከድር ኢትዮጵያ ስለሆነ እኔ ጆከር ያልኩ ሰፌ ላይ መጥቶ ነው ከድር ለማለት ችግር የለም። ከድር ምናልባት በአሁኑ ሰዓት ኢትዮጵያ ስለሆነ ምናልባት ባለጊዜ ለመሆን የውሸት ፓስፖርት እነዚህ ሰዎች አንቺ፣ እነዚህ ሰዎች ሃይማኖቻውን ማለገጫ አርጋችሁት ወዴት ወዴት ነው የምትሄድ አንተ? እንደ አርጎ እንደው ካልሆነ በቀር እንጂ ከድር የውርጌሳ ልጅ ነው። ሰሜን ወሎ የውርጌሳ ልጅ ነው። ገባ አይደለ? ጥርት ያለ አማራ ነው። ከድርም ቢሆን አማራ ነው። ምናልባት ደግሞ ደግሞን አስፈለገ፣ የትኛው መሰሩ ነው ነው እሱ። መታወቂያን የሚቀይር አንድ ተራ ሰው ነው። ወሎ ነው የሚኖረው። አረብ ሀገር ነው እንዴ? ስሙ ሊቀይር ይቻላል? የት ነው? አይ ቡኑ በደሌ ላይ አመጣዋለሁ። አሁን ላስገባችው። ቡኑ በደሌ ካለ ግባ። ያሳ እህታችን፣ ብርጅስቶን አንዳንድ ጊዜ በእኛ ስነልቦና ላይ እና በእኛ ሙራ ላይ ባትረማመዱ ጥሩ ይመስለኛል። እኛ ዛረብ አረብ ሀገር ተቀምጠን የምንከፍለው ዋጋ ትክክለኛ እምድር ላይ ካሉት የማይተናነስ ዋጋ ነው። እያልሽ ያ በእኛ ሙራር ላይ መረማመድ አይቻልም አንተ ቪዲዮ ወጣ ስ መጀመር ስለባችሁ ነው አንድ ነገር አንበሳ ስላስወረዳችሁ ነው እናንተ ምንድን ነው ለአማራ የከፈላችሁት ዋጋ ዋጋ የማያስከፈላችኋቸው የወሎ እህቶቻችን ነውጋችሁ ዘረፋ ላይ ናችሁ ማንንም አንበሳ ስጠን ብለህ ነው የሰጠን አካል የለም በራሱ ፍቃድ ነው የሰጠው አያገባንም ገባ አደለም አንተ አንበሳ ስጠን ብዬ የሰጠኝ አካል የለም ወድ ወዶኝ ሊሆን ይችላል። ዝም ብሎ የሰጠኝ ነ መቃወሚያ አይደለም። መቃወሚያ አይደለም። ስራ ሰራችሁ? ማቡ የአራዳ ልጆች አበባ ነው የምታስረግፉ እንጂ፣ ሌላ ስራ ሰራችሁ? እኛ የሰራ ነው እኛ የሰራ ነው አድምጠኝ፣ አቡ አንጀባለ ኦሮሞ ሊሆን ይችላል ወይም ትግሬ ሊሆን ስለሚችል በቪዲዮ ውጣ በለው እሱ ጥሩ እናውቀዋለን። ያሳሞያሰግናለሁ ዋን ሚኒት ዕድል ስጡኝ። ለኔ ያምጡት ተራ በተራ ነው። ትናንትና አንድ ቪዲዮ ጆከርን እና ልጁ ሰውን ሀሳቡን አስጨርሰው፣ አንዱ ላይ ይግባ ችግር የለውም አንድ ሰው ብቻ መስማት ሰልችቶ ትናንትና ዲፕሎማሲ ትናንትና የእርቅ ፕሮግራም አዘጋጅተው ነበር። ቪዲዮውን ተከታት እያለው ግን፣ አሁን ደግሞ አቡና ከድር ተስማምተው መጥተው የዲፕሎማሲ ስራ እየሰሩ ነው። ሞጣን አሳምኑልን የሚል አይነት የሽኩሽኩታ ነገር ነው። ምንም ጥርጥር አቦ አቦ፣ አይደለም አይደለም፣ መደባበቅ ደን መከባበር አለብን። አሁነቶ መታወቂያለቆቆ አሳቤን ልጨርስ፣ አሳቤን ልጨርስ። ጊዜ ይሰጠሃል። በደንብ እንደሰለጠነ ሰው እንነጋገር እንነጋገር አሁን አንተም እኮ አቡ አንተም እኮ የምታወራው ሌላ ፍየል ወደዛ ቅምዝምዝ ወደዛ አይነት ሆነ። አንዴሞ ክርስቲያን አንዴ ምንድን ነው አውቀዋለሁ ምናምን ምናምን ወደ ወደ የለም፣ አሁንም እኮ አንተም ትክክለኛ ማስረጃ የለም። ጆከርንም እኮ እኛ አልተቃወም ነውም እንደ ሰውም እኮ ቢሆን እኮ እኛ አልተጠቃወም ነውም። እናቱ አማራነት አባቱ ትግሬ ነው የተባለው ምንም እኮ ችግር የለውም። የተቃወሙ ወደ ምን ገረህ ከየታወቀው እኮ ኔትዎርክ ያለው እንደ አንተ ቪዲዮ ማያወጣ። እኔ እኮ ልጨርሳ፣ አልተጠየክም እኮ ለምን የተሰጠው ለከተማው ነው። ጎበዝ ልጨርሳ ልጨርሳ፣ ሾላ ገበያ ያደረጋችሁት እኮ ልጨርስ። እኛ እኮ አሁን በማስረጃ እና በመረጃ የሰውን ሀሳብ ታስጠፋላችሁ። ስለዚህ ትናንትና የእርቅ ፕሮግራም አድርጋችሁ ነበር። አሁን ከድር ነሳ ከራም ነው፣ አንዴ ቀዝኖ ነው፣ አንዴ ፈርቶ ነው ምናምን ትሉታላችሁ። ገብቷል እራሱ ባለቤቱ መጥቶ ለማስረጃውን ይዞ አይቀርብም። ተናገረ ቆያ ተናገረ አይደለም መቶ ማስረጃውን ይዞ መቅረብ አለበት አሁን ትግሉ ምንድን ነው ሞጣ ብርጅስቶን እያሉ ያሉት በአንተም ላይ በጆከርም ላይ እየተዘመተብህ ያለን ነገር ምንድን ነው ልጁ ጆከር በእናቱ አማራ ነው በአባቱ ትግሬ ነው የሚል ኢንፎርሜሽን ደረሰ ትግሬ ከሆነ አጣርተን ከአማራ ትግል እናባረራለን ነው የተባባለው እንጂ ሌላ የተባለ ነገር የለም ልጁን ፍለጡትም ቁረጡትም የተባለ ነገር የለም ትናንትና የእርቅ ፕሮግራም አርጋችኋል የእርቅ ፕሮግራም ላይ ስትወሩ ግን ሰክሮ ይሄን የተናገረው ሰክሬ ነው ጠጥቼ ነው ይቅርታ አላለም እዛ እርቅ ፕሮግራሙ ላይ ልጁ አሁን የመስከርን ሀሳብ ማና ያመጣት ይቺ የዲፕሎማሲ ንግግር አትመስልባችሁም ወይ መልስ ጥያቄ ነው አቦ አንዴ ሊጨርስ ፕሊስ ሊጨርስ ህሊስ ልጨርስ ልጨርስ። ኖ ምን እንዳይበዛ አይደለም። ኖ አቡ እንደ ጥያቄ አይደለም። አልበዛብህም? ይሄ አልበዛብህም ወይ የመመለስ ችግር አለብህ በለኝ፣ ንገረኝ። እየጠየቅኩ ያለሁት ትናንትና የቅርታ ፕሮግራሙ ላይ ይቅር ስትባባሉ ባሉ ሰክሬ ነው ለምን አላለም ልጁ? እስኪ ይህንን ብቻ መልስልኝ። አሁን የመስከርን የስካርን ስሜት ያመጣችኋት መቼ አቅዳችሁባት ነው? የመቻ ጀንዳ ናት እቺ? መልስ ስ ጥሩ። እርቁ ላይ ከድር ምንድነዋ ነው እርቁ ላይ እኔን ጋላ ሲለኝ እኔም ተናድጄ ያልሆነ ስም ስለሰጠሁት፣ ይቅርታ እኔ እሱ ጋላ ሲለይ ነው እንጂ አንተም ትግሬ ነው ያልኩት። እሱ ጥርት ያለ አማራ ነው፣ ስለዚህ ይቅርታ አውፍ በለኝ፣ ስምህን ስላጠፋ አውፍ በለኝ ብሎ በዛ መልኩ ነው ያስታረቀ። ከዛ በላይ ምንድን ነው? እና ዋንጫ ይዤ ነበር፣ ብርጭቆ ይዤ ነበር፣ አረቄ ጠጥቼ ነበር፣ ጠጅ ጠጥቼ ነበር ይልሃል። ይሄ ማስመሰልና አንተ መስከሩን በምን አወቅ? አንተ መስከሩ አብረ ተጠጣ ነበር? ምንድን በምን አወቅ መስከሩን? ከድር አንተ ተጠጣ ነበር አብረው? እኔ የለው ተጠጣ ነበር ወይ አለሁት። እሱ ኢትዮጵያ ነው ያለው ምኑ ይታወቃል። እናንተ ከዚህ እናንተ አንተ ምጀርጃ አትቆጥሩልኝ። አረቂ አረቂ ያለው ሃይላንድ እንትን ፊት አድርጎ ነበር ሲዋራ ሲዋራ የነበረው ያ አረቂ መስሎ። አንተ አሁን አንተ አላህ ይፈርድብህ። ማንታ ወጣት አይደለም ይሄን ስትዋሽ አረቄ እየጠጣ አልተናገረም። አላየኸውምም ምን አንተ የልቅ ይውል ይውል አቡ የልቅ ጆከር መጥቶ በፎቶ እንዳንተ ወጥቶ በቪዲዮ አማራነቱ ማረጋገጥ ብቻ ነው ያለብን። ጆከር በቪዲዮ ልውጣ ልውጣ ቢል እኛ ወንድሞቿ እናስወጣው። እኔ ቪዲዮ አለኝ እኮ ከዱባይ እየቀረስኩት እኮ አለኝ። አንተ ምን አሁን እንደወጣው ለቅላ ልንገረህ። እኔ እየቀረስኩት ቪዲዮ እኮ አለኝ ወይ አንተ ከጆከር ቪዲዮው በሙሉ እዚህ ላይ መልቀቅ እኮ እችላለሁ። አላስፈላጊ ስለሆነ ምንም ካለ አውጣው። ምንድን ነው አንተ ከጆከር ምንድን ማለምን ማለት ነው ሆነ ነው ከረች ነው ምን ቪዲዮ ነው የሄውልህ? ቪዲዮ ላመጣልህ እችላለሁ። እናንተ የወሎን አማራ እየከፋፈላችሁ ግማሽወደዚ ክርስቲያን አማራ ማለት ነው እያልክ እኛ ያልክ አንተ አሁን ሌላ

ፎቶውን አወጣዋለሁ። እኔ ፎቶውን አወጣዋለሁ። አቡፋን ነው። ዝም በል አንተ። እናንተ መሪ ላውንደር እየሰራችሁ፣ ይኸውልህ አኑ ይኸውልህ። አማራት በል ዝም በል ዝም በል አንተ። ባለፈ ልጁን አሳግ ተክስ እንይዝህ እኮ ሸርሙጣ ብለህ ነው የተሳደብከው። ስለዚህ ፎቶውን አወጣለሁ፣ ችግር የለውም

አዎ አሁን አያችሁ፣ ይሄ እልም ያለ ኦሮሞ እልም ያለ የአማራ ጠላት የነበር ጀዋር ከሚባል ሰው ጋር ታስታውሱ፣ እንደ ወሎ ጀዋር የሚባል ይሄ ጀዋር ፖለቲከኛን አደለም። ከዚያኛው ጀዋር ጋር ቁጭ ብለው አማራ ሙስሊም ስለሆኑ ብቻ እንትን ምንድን ነው ኦሮሞ ሙስሊም ስለሆኑ ብቻ የአማራ ሙስሊም እየሰደቡ ተለጣፊ ነው ከኦርቶዶክስ ጋር እያሉ አማራ ማለት እንደ ልደቱ አያሌው የሚባል የለም ክርስቲያን ማለት ነው፣ ቃፊር ነው፣ እኛ የወሎ ኦሮሞዎች ነን። እንዲሁም አንድ ቀን አይ ፕራውድ ቱ ቢጋለ ብሎ አለ እኮ ቪዲዮ። አሁን የወለ እሱ ሲሸነፍ ወደ ሞጣ ሲሸነፍ ወደ ለቅሰው ወደ ህዝብ ወሰደው። እኛ ሲጀመር ለቤታና አማራውን ወለጋ ለታረዱት እኔና መውጣለን ስናለቅስ፣ አንተ ግን ሴት ስታሽኮረምም ነበር እኔና ሞጣ ነው ወጥረን ኦርቶዶክስ ተዋህዶን እስከ ፍርድ ቤት ያቀረብናት ስለ ወሎ ጥቁር ለብሼ የምውጣቴን የወሎ ልጆች ይመሰክራሉ እኮ ስለ ወሎ አቡ የዚያን ጊዜ ወሎ አማራ አይደለም የሚል ነበር፣ ታስታውሽ። እኔ ግን ወሎ ወሎ አማራ ተገደለ እያልኩ ከተማው ያለ ያልሞተ ይኸው አለ አይደለም። እኔ ጥቁር እየለበስኩ የምቃወም ነበር። በትክክል እኔ እኮ እሞጣዬ ለምን መሰለ አሁን እኔ ቅድምም ሊያስወራኝ አልቻለም። ምክንያቱም ከአንዳንዴ ትክክለኛ ሐሳብና መረጃ ሳይኖር እንደዚህ በዚህ አይነት ነገር ስትመጣ መፍጨርጨር ነው የሚሆነው። ገብቶሃል ነገሩ። እኔ ትናንትና በደንብ ርቅ ፕሮግራም ላይ ነበርኩኝ። እኔ አሁን ከኢየሱስ የጆከር አድራሽ አሁን በውስጥ ምን ከስከ ወንድሙ ምናምን ተልኩልኛል። እውነት ለመናገር ክርስቶስን ነው በቃ። ከሆነኛ ሰው ግን ያን ሰውን ማታም ነው የጥላቻ ሊሆን ይችላል። የወንድሙን የሱን ስሙ ትክክል ነው የወንድሙንም ብዙ ነገር ተልኮልኛል። ነገር ግን የትና እኔ እሱን ተውና ትናንት ከተማው ቆይ ከተማው ይቅርታ፣ አሁን የሚልኩብን እነዚህ ሰዎች እናውቃቸዋለን። ዘመነ የዘመነ ዘመነንም እኮ የተቃወም ነው። የህዋት ጦርነት አማራም አታለው ለማውደም ነው።